በትምህርት ቤት ግቢ ውስጥ የማንኛውንም አይነት ሃይማኖት አምልኮ ሥርዓትና የፖለቲካ እንቅስቃሴዎችን ማካሄድ የሚከለክለውን ጨምሮ ሌሎች የተከለከሉ ድርጊቶችን በዝርዝር የያዘው መመሪያ ላይ ይፋ አስተያየት እንዲሰጥበት የትምህርት ሚኒስቴር ጥሪ ያቀረበ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ ትናንት በሰጠው ጋዜጣዊ መግለጫ ሚኒስቴሩን በብርቱ ተችቷል። የጤና ሚኒስቴር በትናንትና ሁለት ካደረገው ዘጠኝ የቤተ ሙከራ ምርመራ አንድ የማርበርግ ቫይረስ የተገኘበት ሰው መኖሩን አመለከተ። ከዚህና ቤት ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። አብረን እንቆይ።

በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ የሚከለክለውን ጨምሮ ሌሎች የተከለከሉ ድርጊቶችን በዝርዝር የያዘው መመሪያ ላይ ይፋ አስተያየት እንዲሰጥበት የትምህርት ሚኒስቴር ጥሪ ያቀረበ ይህ 28 ገጾችን የያዘው መመሪያ ለማዘጋጀት መነሻ የሆነው በየጊዜው እየተባባሰ የመጣው የወጣቶች ከኢትዮጵያ ማህበራዊ እሴቶች ደንቦችና ህጎች ውጭ የሆኑ የስነ ምግባር ጉድለቶች በስፋት በመስተዋሉ ምክንያት እንደሆነ ረቂቁ ያስረዳል ሚኒስቴሩ አስተያየት ስጡበት ብሎ ባወጣው በዚህ መመሪያ የተማሪዎች መብት ግዴታዎችና የተከለከለው ድርጊቶች እንዲሁም ግዴታቸውን በማይወጡና የተከለከሉ ድርጊቶችን በሚፈጽሙ ተማሪዎች ላይ የሚወሰዱ የእርምት እርምጃዎችን በዝርዝር አስቀምጧል። በመመሪያው ውስጥ በነጻነት የመማር ጠይቆ የመረዳትና የማወቅ የትምህርት ውጤቶቻቸውን የማየት የማወቅ የውጤት መግለጫ ምስክር ወረቀት በወቅቱ የማግኘት ብሎም ቅሬታ ሲኖራቸው የማቅረብና ውሳኔ ማግኘት የሚሉትን ጨምሮም ሰላሳ የሚሆኑ የተማሪዎች መብት ናቸው የተባሉ ጉዳዮችን ያሰፈረው መመሪያው በተመሳሳይ ወደ ዘጠኝ የሚጠጉም ተማሪዎች የሚጠበቁ ጉዳዮችም ተካተውበታል። ከተማሪ ግዴታዎች መካከል አብነት ከደንብ ውጪ ውጭ ቢሆኑ ከአካባቢው ባህል ጋር የማይቃረን አለባበስ መልበስና የሌላውን ብሔር ሃይማኖት ቋንቋ ባህልና ልማድ ማክበር የግል የክፍልና የትምህርት ቤትን ቅጥር ግቢ ንጽህና መጠበቅ ከተፈጥሮ ጸጉራቸው በስተቀር ሌላ አለመጠቀም የሚሉ ግዴታዎች ጥቂቶቹ ናቸው። ሌላኛው የመመሪያ ክፍል ደግሞ ተማሪዎች በትምህርት ቤት ውስጥ ሊያከናውኗቸው የማይችሉ ድርጊቶችን ያቀፈውና በአንቀጽ ሰባት ላይ የሚገኘው የተከለከሉ ድርጊቶች ናቸው። በዚህ አንቀጽ ውስጥ ከተገለጹ የተከለከሉ ድርጊቶች መካከል በትምህርት ቤት ውስጥ አደንዛዥ ዕፆችን ማለትም እንደ ሲጋራ ጫ የመሳሰሉን አደገኛ መድኃኒቶችን መጠቀም ተንቀሳቃሽ ሲል የገለጻቸው እንደ ስልክና እንደ ሙዚቃ ማዳመጫ መሣሪያዎችን ይዞ መገኘት የሚሉት ናቸው። በአንቀጽ ሰባት ቁጥር አምስት የተገለጸው ደግሞ በትምህርት ቤት ግቢ ውስጥ ማንኛውንም ሃይማኖታዊ ስርዓት ማከናወን እየተከለከለ እንደሆነ ያሰፈረበት ነው። በዚህ አንቀጽ ስር ወደ ሰላሳ አራት የሚጠጉ ድርጊቶችን በትምህርት ቤት ቅጥር ግቢ ውስጥ ማከናወን እንደማይቻልም መመሪያው አስፍሯል። ይህ ለምክረ ሐሳብ የቀረበው መመሪያ ሌላው በውስጥ ያቀፈው በመመሪያው የተካተቱን ግዴታዎች የማይወጡና የተከለከሉ ድርጊቶችን በሚፈጽሙ ተማሪዎች ላይ የሚወሰዱ የእርምት እርምጃዎችን ሲሆን እርምጃዎቹንም ቀላልና ከባድ ሲል መድቧቸዋል። በተማሪዎች ላይ የሚወሰዱት እርምጃዎች የሚወሰኑት ተማሪዎች በሰሯቸው ወይም በተላለፏቸው ደንቦች ላይ ሲሆን ለዚህም መመሪያው ቀላል የእርምት እርምጃና ከባድ የእርምት እርምጃ የሚወሰድባቸውን ድርጊቶች ለየብቻ ከፋፍሎ አስቀምጠዋል። በዚህም መሰረት መመሪያው ቀላል የእርምት እርምጃ የሚወሰድ ባቸው ድርጊቶች ሲል ካሰፈራቸው መካከል በማንኛውም የትምህርት ቤት ንብረት ላይ ጉዳት ማድረስ፣ በመማሪያ መጻሕፍት ውስጥ እና ሽፋን ላይ አላስፈላጊ ጽሁፎችን ጽፎ መገኘት፣ እንዲሁም የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊውን ጌጣጌጦችን አድርጎ ወይም ይዞ መምጣት የሚሉት የሚጠቀሱ ሲሆን በዚያን ቅስር ሌሎች ሀያ ቀላል ጥፋት የተባሉ ድርጊቶች ተካተዋል። በአንጻሩ ከባድ የእርምት እርምጃ የሚያስወስዱ ተብለው ከተዘረዘሩ ድርጊቶች መካከል በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ ፈተና፣ መኮረጅ፣ ማስኮረጅ፣ ስርቆት መፈጸም፣ ቁማር መጫወት፣ የሀሰት ምስክርነት መስጠት ወይም በሀሰት ክስ በመስረት ተማሪዎች ፆታ የግንኙነት እንዲመሰረት ሁኔታዎችን ማመቻቸት የሚሉና ሌሎች ሀያ ሰባት ድርጊቶች ደግሞ ከባድ የእርምት እርምጃ እንደሚወሰድባቸው ተመላክተዋል። ቀደም ሲል የተገለጹትን ሚኒስቴሩ ባወጣው መመሪያ ቀላል የሚሆን ከባድ ብሎ ያስቀመጣቸውን ድርጊቶች በሚፈጽሙና በሚተላለፉ ተማሪዎች ላይም ባላቸው የትምህርት ደረጃ መሰረት ቀላልና ከባድ የሚባል የእርምት እርምጃ እንደሚወሰድባቸው በመመሪያው ተካቷል። በመመሪያው ለማየት እንደሚቻለው ቀላል የእርምት ጃ የሚያስወስዱ ጥፋቶችን በፈጸሙ ተማሪዎች ላይ ጥፋታቸውን አውቀው እንዲጸጸቱና በተለይም ከ9 እስከ 12 ያሉ ተማሪዎች ደግሞ በንብረት ላይ ጉዳት አድርሰው ሲገኙ እንዲከፍሉ ከሳምንት በላይ ለሆኑ ቀናት ከትምህርት እንዲታገዱ የሚያደርጉ ውሳኔዎች ተካተዋል። መመሪያው ለአንድ አሊያም ለሁለት ዓመት የታገዱ ተማሪዎች በሌሎች ትምህርት ቤት ገብተው መማር እንደማይችሉና እነዚህን ተማሪዎች የመዘገበ ትምህርት ቤትም ተጠያቂ እንደሚሆን አስፍረዋል። ተማሪዎቹ ቅጣት ላይ ሆኖ የመኖሪያ አካባቢያቸውን ቢቀይሩ ቅጣቱ ያልተጠናቀቀ ተማሪ ከመልቀቂያው ጋር ተያያዥ እንደሚደረግበትም ነው በመመሪያው የተመላከተው። መመሪያው ከእነዚህ አንቀጽና ጉዳዮቹ ባሻገር የትምህርት ቤት የቅሬታ አጣሪ ኮሚቴ አወቃቀር፣ ተግባርና ኃላፊነት እንዲሁም የቅሬታ አቀራረብና አፈታት ስርዓት፣ በየደረጃው ያሉ የባርሻ አካላት ተግባርና ኃላፊነትና ልዩ ልዩ ድንጋጌዎች የሚሉ በአጠቃላይ ሰባት ክፍሎችን የያዘ ሲሆን በውስጣቸው ሌሎች አንቀጾችና ሰፊ ትንታኔዎችን አካቷል። በትምህርት ቤት ግቢ ውስጥ የማንኛውንም የሃይማ የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ የሚከለክለው የመመሪያ ጸድቀው ወደ ተግባር ለመግባት ገና የትምህርት ማህበረሰቡ ዘንድ አስተያየት እንዲሰጥበት ጥሪ ቀርቦበታል። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴር እና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶም ትናንት መግለጫ ሰጥቷል። በዚህም ጠቅላይ ምክር ቤቱ ኢስላማዊ አልባሳትን ለብሶ መማር ህገ መንግስትና ሃይማኖታዊ መብት መሆኑን በአጽንኦት ገልጿል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ብቻ ከሁለት ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ አመልክቷል። ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። መጅሊሱ ትምህርት ሚኒስቴሩን አንዳንድ የትምህርት ተቋማት ስላማ ያለባበስ ምክንያት ማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊያቆሙ እንደሚገባ አሳስበዋል። የአማራ ክልል ትምህርት ቢሮም ከህዝበ ሙስሊሙ መሪ ተቋሙ ጋር ውይይት ሳያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱም ውሳኔውን ህዝበ ሙስሊሙና በየደረጃ ያሉ የክልል መጅልስ መዋቅሮች እንደተቃወሙት ገልጿል። ህዝበ ሙስሊሙና ተቋሞቻቸውን ባገለለ መልኩ የተላለፈው ውሳኔ ክልሉ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእርምት እርምጃ እንዲወሰድ ሲል ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱትን ችግሮች ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ የሚሰራ ከኡለማ፣ ከህግ ምሁራን፣ ከማህበረሰቡ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተውጣጣ ኮሚቴም በትናንትና እለት እንደተቋቋመም በመግለጫው ተመላክቷል። የጤና ሚኒስቴር በትናንት ዕለት ካደረገው ዘጠኝ የቤተ ሙከራ ምርመራ አንድ የማርበርግ ቫይረስ የተገኘበት ሰው መኖሩን አመለከተ። ሚኒስቴሩ ትናንት አመሻሽፋ ባደረገለት የመረጃው ዘጠኝ ሰዎች ላይ የቤተ ሙከራ ምርመራ መደረጉን ገልጾ ከእነዚህ ውስጥ አንድ ሰው ቫይረሱ እንደተገኘበት አስታውቋል። በዚህም ቫይረስ የተገኘባቸው ሰዎች ድምርን አራት አድርሶታል። አጠቃላይ በቤተ ሙከራ ምርመራ የተደረገላቸው ደግሞ 26 ደርሰዋል። ቫይረሱ ወታቸውን የተጠቃቸው ሰዎች ቁጥር ደግሞ ሶስት ነው። የጤና ሚኒስትር ዶክተር መቅደስ ዳባ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ ከፍተኛ የምርመራ አቅም ያለው ተንቀሳቃሽ ሰራተኞች ላቦራቶሪ ወደ ጂንካ መላኩን ተናግረዋል። ፈጣን ምላሽ ሰጪ ቡድኖች ቫይረሱ ወደተገኘባቸው አካባቢዎች ተልከዋል። የተቀናጀ የአስቸኳይ ጊዜ ምላሽ መስጠትም ተጀምረዋል ያሉት ሚኒስትሯም የአደጋ ጊዜ የፈጣን ምላሽ ሰጪ ማዕከላትና የሕክምና ተቋማትን ማቋቋምና ማጠናከር ስራ ጥናክሮ የተሰራ ይገኛል ማለታቸውም አይዘነጋም። አሜሪካ ለሳውዲ አረቢያ ኔቶ ያልሆነ የአሜሪካ አጋር አገራት እውቅናን ሰጠች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሳውዲ አረቢያ መሪ ልዑል አልጋውራሽ መሐመድ ቢን ሳልማንን በነጩ ቤተመንግስት በደማቅ ስነ ስርዓት ከተቀበሉ በኋላ ባደረጉት ውይይት አሜሪካ ሳውዲ አረቢያ ኔቶ ያልሆነ የአሜሪካ አጋር አድርጋ ለመቀበል መወሰኗን አስታውቋል። የሳውዲ በአሜሪካ አንድ ትሪሊዮን ዶላር ኢንቨስት ለማድረግ መስማማትን ጨምሮ በበርካታ ሁለትዮሽና ዘርፈ ብዙ ጉዳዮች ላይ ሰፊ ውይይት ያደረጉት ዋሽንግተንና ሪያድ ታድራይና የመከላከያ ትብብራቸውን የበለጠ ለማጠናከርም ተስማምተዋል። በውይይቱ አሜሪካ ለሳውዲ አረቢያ ኔቶ ያልሆኑ የአሜሪካ አጋርነት እውቅና ለመስጠት መወሰኗን ያሳወቀች ሲሆን በዚህም ሳውዲ አረቢያ ኔቶ ያልሆኑ የአሜሪካ አጋርነት እውቅናን ያገኙ ሌሎች 19 ሀገራትን ተቀላቅላለች። አርጀንቲና፣ አውስትራሊያ፣ ባህሬን፣ ብራዚል፣ ኮሎምቢያ፣ ግብፅ፣ እስራኤል፣ ጃፓን፣ ዮርዳኖስ፣ ኬንያ፣ ኩዌት፣ ሞሮኮ፣ ኒውዚላንድ፣ ፓኪስታን፣ ፊሊፒንስ፣ ካታር እና ደቡብ ኮሪያ ቀደም ብለው የአሜሪካን ኔቶ ያልሆኑ አጋርነት እውቅናን ያገኙ ሀገራት ናቸው። ሳውዲ አረቢያ ኔቶ ያልሆኑ የአሜሪካ አጋርነት እውቅናን በማግኘት ከሌሎች አጋር ያልሆኑ ሀገራት የሚያልፉበትን የተራዘመ የደሳ አታልፍ በቀላሉ የአሜሪካ የጦር መሳሪያዎችን ለመግዛት እንድትችል የሚያደርጋት መሆኑን አልጀዚራ ዘግቧል። በዚህም አሜሪካ ኤፍ35 ተዋጊ የጦር ጀቶችን ለሳውዲ አረቢያ እንዲሸጡ ማዘዛቸውን ፕሬዚደንት ትራምፕ አረጋግጧል። ትራምፕ ከሉል አልጋወራሽ መሐመድ ቢን ሳልማን ጋር ባደረጉት ስብሰባ እስራኤል መካከለኛው ምስራቅ ያላትን የጦር የበላይነት ለማስጠበቅ ሲባል ደረጃቸው ዝቅ ያሉ ጀቶችን ለእናንተ አንሸጥም። በእርግጥ ይህ እነርሱን ላያስደስታቸው ይችላል። ይሁን እንጂ እስራኤል አሁንም ዋነኛው አጋራችን ናት። በጦር መሳሪያም ቢሆን ከፊት መስመር ከሚቀመጡት ከዋነኞቹ መካከል ሁና ትቀጥላለች ማለታቸው ሰም ሰምተዋል። ለሰዓት ያዝናቸው ዘገባዎች በዚህ ውስጥ ጠናቀዋል። የአዲስ ማልዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።